እህቶች እህቶቻችን እናንት እህቶቻችን እናንት በምት እናንት በምትመሩበት ሀገር እንዳትሾፉና እንዳትናቁ፣ እንዳትሾፉና እንዳትናቁ። ንጽህናችሁን ተትሎ በደንብ አድርጋችሁ እወቁ፣ በደንብ አድርጋችሁ እወቁ፣ እስክታውቁ ድረስ

ድንግልናችሁን ህዝየት በምትወሩበት ሀገር ነው እ በምትወሩበት ሀገር እንዳትሸፍና እንዳትናቁ ነው። እንዳትሸፍና እንዳትናቁ ድንግልናችሁን ፈትል በደንብ አድርጋችሁ ወቁ። እስከምታውቁትን ደደንብ እስከምታውቁትን በደንብ ድንግልናችሁን ፈትል ከእናቶቻችን ታላላቆች ታላላቆቹ ጠይቁ።